ሰላም ጥና ስጥልኝ ውድ ተመልካቾቻችን ዛሬ ደግሞ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ሰባ ሁለት ካሬ ጂፕላስ ስሪ ቤት እየላቸው መጣው። ውድ ተመልካቾቻችን ይህ ቤት እጅግ በጣም ቆንጆ እና ዘመናዊ የሆነ ቤት ነው፣ በማይታመን ዋጋ የሚሸጥ ጂ ፕላስ ስሪ ሰባ ሁለት ካሬ ላይ የተሰራ ቆንጆ ቤት ነው። ውድ ተመልካቾቻችን ይህ ቤት በሰሚት 72 ተብሎ በሚጠራበት ሰፈር አካባቢ ይገኛል። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ግቢው ሁለት መኪና ማቆም የሚችል ፓርኪንግ አለው። ሰፈሩ ኮምፓውንድ ነው። እጅግ በጣም የለማ ሰፈር ነው። ውድ ተመልካቾቻችን እንግዲህ ወደ ውስጥ የገባ ነው ገባ ስንል ሰራተኛ መኝታ ይገኛል ምድር ላይ። እንደዚሁም ክሎስድ ክችን አለው። እጅግ በጣም ቆንጆ ሆኖ የተሰራው ክችን አለው። ሻወር ሽንት ቤት አለው። ወደ አንደኛ ፎቅ ወጣ ስንል ደግሞ ውድ ተመልካቾቻችን ሳሎን እናገኛለን። ሳሎን ላይ ኦፕን ክችን አለው። እዛውም ደሞ እንደዚሁ ሻወር ሽንት ቤት ያለው እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ሁለተኛ ፎቅ ላይ ስንወጣ ደግሞ ማስተር ቤድሩም አለው ራሱን የቻለ ሻወር ሽንት ቤት ያለው እና እጅግ በጣም ጉዙፍ የሆነው ቁም ሳጥን ያለው ማስተር ቤድሩም እናገኛለን። እንደዚሁም ደግሞ የልጆች መኝታ ለብቻ አለው። ሁለተኛ ላይ ሁለት መኝታ ቤቶች አሉ ማለት ነው። የራሱን የቻለ ስቶሪም አለው። ከፍ ስንል ወደ ሶስተኛ ፎቅ ሶስት መኝታ ቤቶች አሉት። ሻውር ሽንት ቤቱ የጋራ የሆነ ሶስት መኝታ ቤቶች አሉት። እንግዲህ የራሱን የቻለ እጅግ በጣም ቆንጆ የሆና ዘመናዊ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን። የውሃ ችግርም የለም ሰባ ሁለት ላይ በዛ። በተጨማሪ ደግሞ ታንከር ጣራ ላይ አምስት ሺህ ሊትር አለው። ምድር ላይ አምስት ሺህ ሊትር አለው። ምንም ስለ ውሃ አሳስብ ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃቸው አዳዲስ ነገሮችን እንድትከታተሉ በዚሁ እየጋበዝኳችሁ አልጨረንም። ስለዚህ ቤት መረጃ ተመልስን እንመጣለን። ተመልሰን መትናል ውድ ተመልካቾቻችን፣ ስለዚህ ቤት ዋጋም ተቆርጦለታል እጅግ በጣም በቅናሽ ዋጋ ይሸጣል ማለት ነው። ጂ ፕላስ 372 ካሬ እጅግ በጣም ቆንጆና እና ዘመናዊ የሆነ ቤት ነው። ውድ ተመልካቾቻችን፣ ዋጋው 20 ሚሊዮን ጥሪ ነው። እንግዲህ ትክክለኛና እውነተኛ ገዢ ከመጣ ተደራድሮ መሸጥ ይፈልጋሉ። ውድ ተመልካቾቻችን፣ ዋጋው ድርድር አለው ማለት ነው። ይህንና እነዚህን የመሳሰሉት እጅግ በጣም ቆንጆና ዘመናዊ ቤቶችን በየቀኑና በየጊዜ ይዘን ስለምንመጣ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮዎች እናንተ ጋር እንዲደርስ ማድረግ ይቻላል ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ እጅግ በጣም ቆንጆና ዘመናዊ የሆነው ቤቶችን የድርጅት ቤቶች የሪል ስቴት አፓርትመንቶችን፣ እንደዚሁ ቦታ፣ ባዶ ቦታ፣ መሬት ዲጂታል ካርታ ያዘው መግዛት የምትፈልጉ ወገኖቻችን እንግዲህ ላይ ፕሮፐርቲ ጋ መደወል ብቻ ነው የሚጠበቅባቸው። ውድ ተመልካቾቻችን ላይ ፕሮፐርቲ እናንተ በምትፈልጉበት ሁሉ ያስተናግዳቸዋል ማለት ነው። ውድ ተመልካቾቻችን ተመልሰን

ተመልሰን መጥተናል ውድ ተመልካቾቻችን፣ በሁለተኛ ደረጃ ደግሞ እጅግ በጣም ቆንጆና ዘመናዊ ሆነው በተመሳሳይ ሰባ ሁለት ካሬ ቤት እየላችሁ መጣው ጂ ፕላስ ስሪ እጅግ በጣም ቆንጆና የለማ ሰፈር ላይ የተሰራ ቆንጆ ቤት ነው። ውድ ተመልካቾቻችን፣ ይሄኛው ቤቱም በተመሳሳይ እጅግ በጣም ቆንጆና ዘመናዊ ሆነው የተሰራ ቤት ነው። ግቢው ሶስት መኪና ማቆም የሚችል ፓርኪንግ አለው። በአጠቃላይ አምስት መኝታ ቤቶች ከሰራተኛ መኝታ ጭምር ስድስት መኝታ ቤት ሁለት ክችኖች ያሉት፣ ክሎዝድ ክችን እና ኦፕን ክችን ማለት ነው። ጽድድ ብሎ የተሰራ ማስተር ቤድሩም አለው። እጅግ በጣም ቆንጆ እና ዘመናዊ ቤት ነው። የራሱን የቻሌ ስቶር አለው። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን። እንግዲህ ስለዚህ ቤት መረጃም ደግሞ አልጨረስንም፣ ተመልሰን እንመጣለን። መልሶ የመጣው ውድ የላይ ፕሮፐርቲ ቤተሰቦች፣ ይሄ ቤትም ደግሞ ዋጋው ተቆርጦለታል ማለት ነው። ውድ ተመልካቾቻችን፣ ዋጋው እጅግ በጣም በማይታመን ዋጋ ይሸጣል። እጅግ በጣም በቅናሽ ዋጋ ነው። 21 ሚሊዮን ብር ጥሪ ተብሎለታል። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን፣ የዚህ ቤት ለየት የሚያደርገው ነገር ቢኖር የተጠቀሙበት ማቴሪያል እጅግ በጣም እጅግ በጣም ቆንጆ ማቴሪያል ነው የተጠቀሙበት ንጹህ እንጨት ዋንዛ ለቁምሳጥን እና ለክችን ካቢኖቶች ተጠቅሞበታል የሻወር ሽንት ቤት የተጠቀሙበት የሴራሚክ እና እጅግ በጣም ቆንጆ የሆነ የተሰሩት ሴራሚክ ነው የተጠቀሙበት የውጭ ማቴሪያል ነው የተጠቀሙበት ውድ ተመልካቾቻችን ማስተር ቤድሩሙ እጅ መታጠባ እጅግ በጣም ቆንጆ ሆኖ የተሰራ የውጭ ዲዛይን ነው የተሰራለት። እጅግ በጣም ቆንጆ የሆኖ ቤት ነው። ውድ ተመልካቾቻችን ከእያንዳንዱ ሻወር ሽንት ቤት ውስጥ ውሃ ማሞቃ ቦይላር አለው፣ እጅ መታጠባ አለው፣ መስታወትም አለው። እጅግ በጣም ቆንጆ ሆኖ የተሰራ መስታወት አለው። ሰሚት ሰባ ሁለት ይንገኛለን ውድ ተመልካቾቻችን፣ በዚሁ አጋጣሚ ላሳስባቸው የሚፈልጉ ነገር ቢኖር እዚሁ አካባቢ ሰሚት ሰባ ሁለት አካባቢ ጌታስ ሪል ስቴት ይገኛል። ጌታስ ሪል ስቴት ላይ ሪል ስቴት ላይ አፓርትመንት ለመግዛት የምትፈልጉ ወገኖቻችን ካላችሁ በዚሁ አጋጣሚ እንድደውሉልን በዚሁ እጋብዛችኋለሁ እጅግ በጣም በቅናሽ ዋጋ አንደኛ ሀያ ፐርሰንት በቅድመ ክፍያ ቤት መግዛት ይቻላል ማለት ነው። ጌታት ሪል ስቴት ላይ እንደዚሁም ኖ ሪል ስቴት፣ ጊፍት ሪል ስቴት እና አያት ሪል ስቴት ላይም እንደዚሁ በሀያ ፐርሰንት ቅድመ ክፍያ ቤት መግዛት እንደምትችሉ በዚሁ ላሳስበ